ትላንት በተቃጠለችው ቤተ ክርስቲያን ምን እየተካሄደ ነው? ታላቅ የጸሎት ጥሪ ለዘማሪት አቦነሽ የጸሎት ጥሪ ለዘማሪ አቦነሽ አድነው። ተወዳጇ የቤተ ክርስቲያን ዘማሪ አቦነሽ አድነው መታመሟን እንግዲህ ልጇ በማህበራዊ ሚዲያ ላይ ገልጻለች። በአሁኑ ሰዓትም እንግዲህ ቀዶ ጥገና ላይ እንዳለችና መላው ኢትዮጵያ አዶናይ ቦዲጋርድ ይዞ መገኘቱ አደባባይ ለብዙዎችን አነጋጋሪ ሆኖ ነበር። ነገር ግን ወንድማችን አዶናይ ምላሽ ሰጥቷል። አዶናይ ቦዲጋርድ ይዞ ስለመምጣቱ ምላሹን ሰጥቷል። ወንድማችሁ ነኝ፣ ለምን ውድቀቴን ትመኛላችሁ? ሲል የማህበራዊ ሚዲያ ተጽዕኖ ፈጣሪው አዶናይ ተደምጧል። አዶናይ ለምን ቦዲጋርድ ይዞ መጣ ብለውም ለሚ ኦርቶዶክሳውያንን ያስቆጣ የካህኑ እንቅስቃሴ ማይሌት ላይ ያሳዩት እጅግ አነጋጋሪ ሆኗል። እሳቸው ምቅርታ ጠይቀዋል። የዚህ አባት ለካም እውነታው ይህ ነው። ይህን እንቅስቃሴ በሌላ ላይፍ የሚታይ ከሆነ ያለውን ነገር አስተካክዬ ከዚህም ወደፊትም ቢሆን ሌላ ተመልካች እንዳው እንትን እንዳይል እንዳይሰናከል አስተካክዬ አደርጋለሁኝ፣ አገለግላለሁ። ሰላም ሰላም! የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛት እያልኩኝ እነዚህና የመሳሰሉትን ቪዲዮዎቹን ወደ እናንተ ዛሬ ይዤላችሁ ስለመጥቶት ቪዲዮን እስከ መጨረሻ በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ጠቃሚ ቪዲዮች ነው ጉዳዮች በጥቂት ደቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየታችሁን ኮሜንት አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮችን እንሄዳለን።

በዚህ መልኩ በትናንትናው ዕለት በየካ ሚካኤል የአብነት ትምህርት ቤት ተቃጠለ። በወይራ ሰፈር የምትገኘው የእናታችን የቅድስት አርሴማ አንጻ ቤተ ክርስቲያን በዚህ መልኩ ወደም ምን ነው የቤተ ክርስቲያን ፈተና በዛ። የእናታ የቅድስት ቤተ ክርስቲያን ፈተና እንደዚህ በዛ ዘንድሮ። በጣም ያሳዝናል። የክርስቶስ ቤት በዚህ መልኩ ሲወደም፣ የቅዱሳን አባቶቻችን ጽላት በዚህ መልኩ ሲቃጠል በጣም ነው የሚያሳዝነው። ቤተ ክርስቲያን ከታቦቷ በስተቀር ሙሉ በሙሉ ወደበች። ቤተ ክርስቲያን እናንተን ትጠራለች። ኦርቶዶክስ የሆነ ባለማተብ የሆነ ይህን ቪዲዮ ሼር ሲያደርግ እንዳያልፍ። አዲስ አበባ ሀገረ ስብከት በኮልፌ ቀራኔው በወይራ ሰፈር ቅድስት አርሴማ ቤተክርስቲያን በትላንትና ዕለት ምሽት ማለት ነው ሙሉ በሙሉ ቤተክርስቲያኗ በእሳት አደጋ መውደሟ ተሰምቷል። ከታቦቷ በስተቀር ማለት ነው። ሁላችሁም ኦርቶዶክሲያን ማለት ነው ይህን ቪዲዮ ሼር እያደረጋችሁ ለዚች ቤተክርስቲያን ገንዘባችሁን ጉልበታችሁም ለዚች ቤተክርስቲያን በመዋል ደግመን እናሰራታለን። ሁላችን ኮሜንት ላይ ደግመን እናሰራዋለን። በማለዳ አሳዛኝ ዜና ተሰምቷል። በምስሉ ላይ የምትመለከቱት ቤተ ክርስቲያን ሙሉ ለሙሉ ወድሟል። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ስር የወይራ ሰፈረገነት ሰማይ ቅድስት አርሴማና መንበረ ብርሃነ እጨጌ አቡነ ቅዱስ ዮሐንስ ቤተ ክርስቲያን የሚገኙ ሲሆን ዛሬ ሌሊት በሚያሳዝን ሁኔታ እንደምትመለከቱት ቅድስት አርሴማ ቤተ ክርስቲያን ሙሉ ለሙሉ ወድሟል። የአዲስ አበባ ሀገረ ስብከት ሚዲያ እንደዘገበው ከሆነ የቃጠሎ መነሻ የኤሌክትሪክ ችግር መሆኑንና ከቃጠሎውም ከታቦቱ ውጭ ሌሎች ንዋያ ቅዱሳት ሙሉ ለሙሉ ወድመዋል። በጸሎት እንዲያግዝ ጥሪ አቅርባለች። ተወዳጇ ዘማሪት አቦነሽ አድነው በምትመለከቱት መልኩ በጠና መታመሟን ልጇ በማህበራዊ ገጿ ላይ አጋርታለች። ዘማሪት አቦነሽ አሁን ላይ ቀዶ ጥገና አድርጋለች። በመሆኑም ጨርሳ እንድትፈወስ መላው ኢትዮጵያውያን በጸሎት እንዲያስቧት ልጇ ጥሪ አቅርባለች። የጸሎት ጥሪ ለዘማሪት አቦነሽ አድነው። ተወዳጇ የቤተ ክርስቲያን ዘማሪ አቦነሽ አድነው መታመሟን እንግዲህ ልጇ በማህበራዊ ሚዲያ ላይ ገልጻለች። በአሁኑ ሰዓትም እንግዲህ ቀዶ ጥገና ላይ እንዳለች እና መላው ኢትዮጵያ አዶናይ ቦዲ ጋርድ ይዞ ስለመምጣቱ ምላሹን ሰጥቷል። ወንድማችሁ ነኝ ለምን ውድቀቴን ትመኛላችሁ? ሲል የማህበራዊ ሚዲያ ተጽዕኖ ፈጣሪው አዶናይ ተደምጧል። አዶናይ ለምን ቦዲ ጋርድ ይዞ መጣ ብለው ለሚታችሁት ሰዎችም በዚህ ሰዓት ምላሹን ሰጥቷል። የቀን ተቀን ውሎይን ብታቁትና እንዲሁም ብትረዱኝ መልካም ነበረም እንዲህም ባላላችሁኝ ነበር። አንዳንድ ሰዎች ለምን እንደሁን ባላቅም እንከን ለማውጣት የሚጠብቁ ሰዎች አሉ። ለምንድን ነው የወንድማችሁን ውድቀት የምትፈልጉት? ምን አርጃችሁ ነው? ወንድማችሁ ነኝ እኮ ምን አርጃችሁ ነው ሲል እንግዲህ ተደምጧል። ቦዲጋርድ መቅጠር ያስፈለገኝ ለጉረኝነት አይደለም፣ ስራዬ ለመስራት ቪዲዮ ለመስራት እንዲያመቸኝ ብቻ ነው ሲል ተደምጧል። እንከኔ ለማውጣት የምትጠብቁ ሰዎች ስለ እናንተ ግድ አይሰጠኝም። እንኳን አንተ ሻለቃ ኃይለ ገብረስላሴም በቦዲጋርድ አሮጠም ለምትሉኝ እኔ ከማንም ጋር ጋር መወዳደር አልፈልግም፣ ከማንም ጋር አታወዳድሩኝ። እኔ ቲክቶከር አሊያም ደግሞ ዩቲዩበር ነኝ እንደዛ ብላችሁ መጥራት ትችላላችሁ ሲል ተደምጧል። እናንተስ ስለ አዶናይ ንግግር ምን ትላላችሁ? ሀሳባችሁ አጋሩኝ። ለተጨማሪ ወቅታዊ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ አድርጋችሁ እንዳዘነበ አዶናይ ዛሬ ጉዶና ነበር። ምንም ማድረግ አልችልም እንግዲህ ያጠፋት ነው። አረንጓዴ ቢጫ ቀያችን የሚያኮራ አረንጓዴ ቢጫ ቀይ። በነገራችን ላይ ኮሜንት እያደረጋችሁ ተመልክታችኋል አደለ? አረንጓዴ ቢጫ ቀዩን ተቀባ ብለው አገጩን ቆርጠው ሊያነሱለት ይመስል ነበረ ትግላቸው፣ ያሳዝናል። አንድ ነገር አስተውል ወንድም አዶናይ፣ አሁን ላይ ያው ታዋቂ ነ በየቦታ እየተጠራ ነው። ፍመሰሰገጥ ብለሃል። ሙሴ ሰለሞንና ጆን ዳሌልን ግን አስታውሳቸው እነዚህ ልጆች ታዋቂ በነበሩ ሰዓት ጋሻ ጃግሪያቸው አብሬያችሁ ልሁን ባያቸው ብዙ ነበረ። ችግር ውስጥ ሲገቡ ግን ያስታወሳቸው ሰው የለም። እና ተጠንቀቅ። ይህን ጊዜ በጥንቃቄ እንድታልፋት ወንድማዊ ምክሬ ነው የምለግስ። በደስታ ይብዛል በመልካም ነገር ሁሉ እየተረፍረፈለ እሱን እመኝልሃለሁ። አዶናይ ቦዲጋርድ ይዞ መጣ ብላቸው ለተናደዳችሁ ሰዎች አንድ ነገር ልነግራችሁ እፈልጋለሁ። የቀን በቀን ውሌ ብታውቁት ላይክ ሆነስትሊ፣ የቀን በቀን ውሌ ብታውቁትና ብትረዱኝ ይላሉ። አንድ አንዳንድ ሰው መረዳትም አይፈልግም። ሆ እንከን ለማውጣት የሚጠብቁ ሰዎች አሉ። አላውቅም፣ ለምንድን ለምንድን ነው የወንድማችሁ ውድቀት የምትፈልጉት? አንዳንዶቻችሁ ምን አድርጌ ነው ገባችሁ? አርለ ምንም አላረኮኝም። እውነት ለመናገር ምንም፣ ለምንድን ነው ኤኒዌይስ፣ ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጸር ነው። መነጸራችሁ እንግዲህ ላወልቅላችሁ አልችልም። ይኸው ሁሉም ሰው የየራሱ መነጸር አለው። እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። አያችሁ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው። ለምን? በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም ሰው የቀን በቀን ውሎ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን፣ እምቢ እያልኩኝ ሙሉበት ነው ኖኖ እያልኩኝ ማለት ነው። ቢ በጣም ከመብዛቱ የተነሳ ቱኤፍ ሪል እስቴት ነው ፕሮፐርቲ የሰጣችሁት የአስር ሚሊየን እንትን ቪዲዮ ለቃችሁ ነበር፣ አዶናይ የፈለቀው ምረጥ ያላችሁ ማለት ነው። እሱ ምንድን ነው ያደረገኝ አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ። በጣም ብዙ ሰዎች በጣም ብዙ እርዳታ ድርጅቶች በጣም በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል። ሰው አሁን ወደዛ ታላቁ ሩጫ ስመጣ እኔ አንደኛ ነገር እንደ ኖርማል ሰው ኢንጆይ ማድረግ እፈልጋለሁ። ሚን በጣም ደስተኛ ነኝ። ሰዎች መጥቶ ከኔ ጋር ሲሆኑ ከሰዎች ጋር ሳወራ በጣም ደስተኛ ነኝ። ሲደብረኝም አይታቸው አታውቁም። በእርግጠኝነት ገባቸው አይደለ? ላይቭ ገብታችሁ ቼክ አድርጉ። አይ ዋዝ ሃፒ፣ አይ ዋዝ ቬሪ ሃፒ። ግን እኔ ደግሞ እንደናንተ መዝናናት ፈልጋለሁ፣ መጫወት ፈልጋለሁ፣ ገባቸው መሮጥ ፈልጋለሁ፣ ምናምን ኤን ኦልሶ ምን ምን ያደርገዋል ይሄ መሰላችሁ። እኔ አሁን ብዙቻችሁ የመሰላችሁ ማለት ነው ጠላቶች ኖሮዊ ምናምን በቃ ለመጎረርና ምንም ወይም አስባችሁት ነው። እኔ ግን ጋይስ፣ የሚወዱኝ ሰዎች አሉ፣ የሚወዳቸው ሰዎች አሉ፣ በጣም ብዙ ማለት ነው እነዚህ ሰዎች ሳያስቡት እኔ ምን እያደረግኩኝ እንደሆነ ሳያስቡት ማለት ነው። እኔን ሲያዩ ከፍቅር ተነስተው ወደ እኔ ይመጣሉ፣ ወደ አዶና ይመጣሉ። እኔም በፍቅር ነው ማስተናግዳቸው። ሶስት ሰው፣ አራት ሰው፣ አምስት ሰው፣ አስር ሰው ማስተናገድ እችላለሁ። ግን ላይክ በሺዎች የሚገኙበት ቦታ መሀል ላይ ሆኜ ብቻዬን ላይክ እንትን ማለት አልችልም። ገባቸው አሁን ያለሁበት ደረጃ ነው እንግዲህ ይሄ። ምንም ማድረግ አልችልም ጋይስ፣ ዲናይ ማድረግ አልችልም፣ መካድ አልችልም። ያለሁበት እውነታ ነው ይሄ እውነታዬ ደግሞ ው እየታያችሁ ነው እናንተ በግልጽ ማለት ነው። እና አንዳንዶቻችሁ ደግሞ ክቡር ኃይሌ ገብረ ስላሴ የታላቁ ሩጫ አዘጋጅ ማለት ነው ለምን እነሱ ሴኩሪቲ ሳይዙ ለምን አንተ የያዝክ? ነው ነገሩ እንደገና ከሌላ ሰው ጋር ውድድር ውስጥ እያስገቡኝ ነው ሰው እኔ እኮ መወዳደር አልፈልግም። አውጡኝ እያልኳቸው አትሰሙኝም። እኔ መወዳደር አልፈልግም ተውኝ። አይ ዶንት ኬር ግን ኤኒዌይስ የክቡር ኃይሌ ገብረ ስላሴ ጋድ ሊኖራቸውም ላይኖራቸውም ይችላል። ግን እነዛ ሯጮች ወይም አትሌቶች ከፊት ነበሩ። ሌላ ነገር በጣም ፈጣኖች ናቸው የሚያዙ ገባቸዋ። ከፊት ግን እነሱ ቀድመው ነው የጀመሩት። እኔ መሀል ነበርኩኝ። እና ለሴፍቲም አይ ቲንክ ይህ ማድረግ አለብኝ እንደ አንድ ወጣት እንደ አንድ ስማርት የሆነ ሰው አስቤ ኳልኩሌት አድርጌ ኦኬ፣ በስነስርዓት ቪዲዮ ቀርጬ ለህዝብ ማስተላለፍ አለብኝ። አንድ ነገር ስራዬን መስራት አለብኝ። ሁለተኛ ነገር ደግሞ መዝናናት አለብኝ። ሦስተኛ ነገር ደግሞ የሚወዳቸውና የሚወዱኝ ሰዎች ህዝብ ሰላም ማለት አለብኝ መቀራረብ አለብኝ። ኦፍኮርስ ግን ደግሞ በአንድ ሲሆን ምን ሆናለሁ እኔ አቅሙ ዋጣለሁ ማለት ነው። ገባቸው አይደለ? አቅሙ ካጣው ደግሞ አይታወቅም። ጀስት እየተጠነቀቅኩኝ ነው። ይህ ነው እናቴ ያለችኝ፣ እሱ ነው አባቴ ያለኝ፣ እሱ ነው አብዛኛው የሚወዱኝ ሰዎች ያሉኝም። እሱ ነው ምንም ችግር የለውም ብዬ አስባለሁ። እና ከዚህ የምትማሩት ምንድነው መሰላቸው? አንደኛ እንከናችሁ ለማውጣት የሚጠብቁ ማእት ሰዎች አሉ ነው። እናንተ ደግሞ እናንተ ሰዎች አታስፈሩኝም፣ ባይዘው ልንገራችሁ በምንም ተአምር ማለት ነው። ሁለተኛ ነገር ደግሞ ጫማ አታላካኩኝ። ጫማ ተለካካ በዚህ ያደረገ ተወዳደረ ያ ሳይዝ አንተ እንደዚህ ሆንክ፣ በዚህ ወጣ፣ በዚህ ገባ፣ ደግሞ ተራ ቲክቶከር ላይ አውጡኝ። ከዛ ሁሉ ነገር እኔ አዶናይ ነኝ። ኦኬ ቲክቶከር ነኝ ስም ስጡኝ፣ ከፈለጋችሁ ዩቱበር ዩቱበር ነኝ ስም ስጡኝ። የፈለጋችሁ ስም ማውጣት ትችላላችሁ። ግን ጋይስ እኔ እያረኩት ያለሁት የሚጠቅመኝ ነገር ነውና ልብ ብላችሁ ብታስተውሉ ሰብ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 እኔ መላከ ታቦር ክንፈ ርግብ እባላለሁ። ያሳደገች ቅድስት ቤተክርስቲያን ስትሆን አስተዳዳሪ ነኝ። ግን አስተዳዳሪ ሆኜ ለቅዱስ ለኪዳን ብቻ ልነሳም፣ በእውነቱ አንድ ሰዓት ቢደወል ሁለት ሰዓት ቢደወል ከዛ ማህሌቱን አድሬ የአስተዳዳሪነቴን ስራ ደግሞ እወጣለሁ ያ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 መንግስቱን ጽድቁን ለመውረስ ፍላጎቴ ነው ይህንም ሀብተ መምህራን ለሁሉ ያድለን ኦርቶዶክሳውያንን ቅድስት ቤተክርስቲያንን እግዚአብሔር ይጠብቅልኝ እላለሁ ይህን እንቅስቃሴ በሌላ ላይፍ የሚታይ ከሆነ ያለውን ነገር አስተካክዬ ከዚህም ወደፊትም ቢሆን ሌላ ተመልካች እንዳው እንትን እንዳይል እንዳይሰናከል አስተካክዬ አደርጋለውን አገለግላለሁን የዚህ አባት ለካ እውነታው ይህ ነው። እያንዳንድች ቤተ ክርስቲያን ቁመሽ ጸሎት ስታደርጊ ጭፈራ ቤትና ድለቃ ቤት በሥነ ልቦናሽና ባእምሮሽ የምመላለስብሽ ስለ እግዚአብሔር መመሰጥ ምን ታውቂና፣ ንጉሡ የያሬድን እግር በጦር የወጋው ተጣልቶት ሳይሆን ከእግዚአብሔር ጋር ተመስጦ ስለነበረው ነው። ይህ አባታችን ደሞ ከእግዚአብሔር ጋራ በቅኔ ማሕሌት ከቅዱስ ሚካኤል ጋራ እግዚአብሔርን ሲያመሰግኑ ነው። ይህ አባታችን በዚህ ልክ ሲያሸበሽብና ሲወርብ የሚታየው እናንተ ግን መናፍቃንና መሰሎቻችሁ ደግሞ ከቤተ ክርስቲያን ውስጥ ኦርቶዶክሳውያንና መሰሎቻችሁን መስላችሁ በመምጣት እንዲህ ዐይነት የቤተ ክርስቲያንን ሥራ አጓርን በማለት የምትሠሩ ሥራ እጅግ የሚያሳዝንና የመናፍቃን ሴራ እንደሆነ ተረድተናል። ይህ የእናንተ ሴራ ነው። በተለይ ቤተ ክርስቲያን ውስጥ ሁናችሁ የቤተ ክርስቲያን ልጆች ሁናችሁ ደግሞ እንደዚህ አይነት የቅኔ ማኅሌት ሲካሄድ ሌላ ሴራ የሚመስላችሁ ሰዎች አላችሁ። ነገር ግን የእናንተ ልብ ጭፈራ ቤትና ድለቃ ቤት እንደሚሄድ እኛ እናውቃለን። የእናንተ ልብ ጭፈራ ቤት እንዳለ ሁሉ የዚህ አባት ስነልቦናና ሕይወት ደግሞ ከእግዚአብሔር ጋር እየተነጋገረ ስለሆነ የሚያውቁት ነገር የለም። ዳዊትም እግዚአብሔርን ያመሰግነው በልብስ አይደለም፣ ልብሱን አውልቆ በርቃኑ ይልቁንስ እግዚአብሔርን ሲያመሰግን ነበረ። ምዕመናትና ምዕመናን ይህንን መረጃ ሼር አድርጉ። ኦርቶዶክሳዊያን ሼር አድርግ፣ መናፍቅ ይቃጠል። ገና እግዚአብሔርን እናመሰግነዋለን። መናፍቅ የዛሬ ቪዲዮ እነዚህ እንመስሉ ነበርና በቪዲዮዎቹ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ፍለማለት ተራጣር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚም ጠቃሚም ቪዲዮዎችን አውጣጉዶችን በትይድቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላስቀምጡልኝ። ለተቃጠለችዋ ቤተ ክርስቲያን ሁላችሁም የገንዘብ ድጋፍ እንድታደርጉ በልዑል እግዚአብሔር ስም እያሳሰብኳችሁ በምትችሉት ሁላችሁም፣ እዛ አካባቢ ያላችሁት ደግሞ በጉልበታችሁ እንድትረዱ እንዲሁም ደግሞ ገንዘብ ያላችሁ በገንዘባችሁ፣ ሌሎችም ደግሞ በጸሎት እንድታስቧት ቤተ ክርስቲያኗን እያሳሰብኩኝ፣ ሀገራችን ኢትዮጵያ ሰላም ያደርግልን። አስተያየታችሁን ኮሜንት ለማስቀመጣችሁ እንዳትረሱ፣ የሁላችሁንም መልሳለሁ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።